እውነተኛ አፍቃሪው ዴቭ እንግዲህ ከነ ዳይመንድ ጋራ ገጠር ገብቶ ከአደጎን እኩል ታስሮ መከራና ስቃውን አብሮ እየተጋፈጠ ይገኛል ማለት ነው። አደይም በዚህ ደረጃ ድረስ ከግኔ ጎን መተህ እንደዚህ ትሆናለ ብዬ አላሰብኩም እንኳን መጣህና፣ የአባቴን ስቃይ አየህልኝ። እኔ ለችግር እየተፈጠርኩ ነኝ። ለዛ ነበረ እንደዚህ የምልህ አይገባም ነበር ስትለው፣ እኔ አሁን የሚያደርሱብኝ መከራና ስቃይ ምንም አልቆጠርኩትም። ምክንያቱም ውስጥ ልቤ የተሰበረውና የደማው በአንቺ እንደሆነ ስለማውቀው እያለ ይልስ ነግራት እሷም እባክህ እዚህ ደረጃ ድረስ እናንተ ፍለጋ እንደምትመጡ በፍጹም አላወኩም ነበር፣ ይህ ሁሉ አባቴ ነው ችግር ላይ የጣለኝ እያለች ስቃዋን መከራዋን ስታሳየው፣ ጫኔና አለል ደግሞ እየተራ እንግዲህ ዴቭን እየጨፈጨፉና በዱላ አንዴ በርግጫ እየመቱት እያሰቃዩት ይገኛል። ሊዲያ ደግሞ ያለ ጥኗ ገጠር ገብታ እየተሰቃየች ትገኛለች። ምኝታውም ሆነ ምግቡም ሆነ ንግግራቸውም አልተመቻትም። እና ሁሉ ነገር ወንድሜ እያለች ወንድሟን ተከትላ ስቃይ እየበላች ትገኛለች። እንግዲህ ጫኔ ሮማን የተባለችውን የሀገራቸው ል አግቶ አስቀምጦ ስቃዋን ያለ ፍላጎት ጋብቻ መስርቶ እያሰቃያት እንደሆነ አሸናፊ ይናገራል። እሷንም አድነን አደይንም አድነን እንመለሳለን የሚል እቅድ ይዘዋል። ግን በሁለት ሰዎች ጥበቃ ታስረው እየተጠበቁ ነው። ይህንን ጥበቃ እንዴት አድርገው አሸንፈው እንደሚወጡ እናያለን። ከዚህ በኋላ ግን ዴቭ አንቺን ወደ ከተማ ይዤ ከገባ በኋላ አዲስ አበባ ሳይሆንም ማስቀምጥሽ ውጭ ሀገር ነው ይዤሽ የምወጣው። መጀመሪያም ከዛ ቤት ወተን ሌላ ቦታ ንቀመጥ ብዬ ለምኝሽ ነበረ። አንቺ ይሻላል ሽኝም አንቺ ፍላጎት የለሽም እያለ ሲነግራት፣ በእርግጥ አደይ አሁንም ቢሆን ለዴቭ ልቧ አልተነሳም። ግን አሁን ይህ ሁሉ ስቃይ ለሷ ብሎ ሲሰቃይና ሲንገላታ ስታየው ግን ትንሽ እየራራችለት የመጣች ትመስላለች። እናቲቱ በጣም ያሳዝናሉ። በልጃቸው ስቃይና መከራ ከንተቀን ከሌሊት እንቅልፍ እያጡ የእንባ እያለቀሱ ይገኛሉ። ሰላም ውድ የቻናል የተከታታዩ ሰላማችሁ በያላችሁበት ግዛሌ ለቻናል አዲስ የሆናችሁ ሰብስክራይ ላይክ ሸር እያደረጋችሁ አበረታቱን። እንግዲህ አዴ ቀጣይ ፓርት ይዘን መጥተናል። አዴ እንግዲህ በገዛ አባቷ ታግታ ትገኛለች። መዛውም ደግሞ ዴቭም ማብሮ ታግቶ ስቃውን እየበላ ነው። እና እውነት ይሄ ቤት ደግሞ እየኖራችሁበት ነው ወይ? እያለ ሊዲያ ቤቱን እያየች አደይ እዚህ ቤት ነው ወይ የኖረችው? እያለ ትቃኛለች። እናቲቱም አይ እዚህ ቤት አልነበረችም፣ አሁን ወንድምሽና አደይ ከታገቱበት ነበር ከአባታቸው ጋር የምኖረው። አባታቸው ጋር ስለተለያየት ነው። ታዲያ ለምንድነው አንቱ አባልሆን የፈታሁት? አለቻቸው ማለት ነው። የአንድ ባህል የሴቱን ወሬ ካልሰማ ምን ያደርጋ ሲ ጆሯቸው አይሰማም ማለት ነው አለቻቸው። እንዴ! ብለው አሾፉባት። እንግዲህ ምን ማለት ነው አሉ አለቻቸው። ጆሮ አይሰማም ማለት እኮ የሚናገሩትን አይሰማም ማለት ነው እንጂ ጆሮ አይሰማም ማለት አይደለም ብለው ኪንጎና ብርሃኔ ተረጎሙላት እና በቀጥታ እንደሱ አትሉኝም አለችና አረፈች። አሁን ወደነሱ ሰዱኝ ውሰዱኝ እያለችም እያስቸገረቻቸው ነው። አንቺን ከወሰድንሽ ደግሞ እዛ ሌላ ችግር ይፈጠራል እያለ ዳይመንድ ነገራት ። ዳይመንድ ለኪንጎ ከዚህ በኋላ አደየ ዴቪንጂ ያንተ ልኮን ስለማትችል ተስፋህን ቁረጥ እያለ ይነግረዋል። እሱ ደግሞ በፍጹም እኔ ተስፋ ከአደይ አልቆርጥም ማለት ነው። ያልተነካ ሰው ግልግል ያውቃል። እኔ ከገጠር አንስቼ ከከተማ እያልኩ የመጣሁት ለእሷ ብዬ እንጂ ታዲያ ለማን ነው ሲለው፣ እኔ ከቁርቱ እንድታቅኑ ከዚህ በኋላ ይህን ሁሉ ችግር ተጋፍጦላት ቤብን እንጂ አንተ ናት ፈልግ መኪና ነው ያለህ ወይንስ ቤት እያለ ነበር የሚጠይቀው። እሷም ሰርታ እኔም ሰርቼ እንቀየራለን እያለ ነበር። አሁን የፍቅርናስ የፍቅርን ተንኮል ሁሉ ነገር አውቃለች። ምክንያቱም ሊሊን ስልክ ደውለው ጠርተው ስለ አደይ ሲጠይቋት አደይ መልካምና በቤቷ አማናዋን ቤቱን እንደጠበቀ ስትነግራቸው ከፍቅር ጋር ግን ምንድን ነበር ልጄ የሚያጣላ ሲሏት ፍቅርና ቤዛ በጣም ኃይለኞች ናቸው፣ አደይን ያሰቃየዋት ነበረ ብላ ስትነግር፣ ድንገት ፍቅር ደርሳ ዝማቴ፣ ምን አገባሽ? ምን እያልሽ ነው? ስታ ስለራስ ስለምንቺ እና አደይን ስታደርጋቸው ስለነበረው ታሪክ እየነገርኳለ እናት ስትል ዘንበይ ብላ ስትጮባት፣ አንቺ በጣም ክፉ ሰውነሽ ፍቅር ምንድን ነው እንደዚህ ሆንሽው? ብለው እናቲቱን በጥፊ መቷል። በቃማዬ በጥፊ የምትመችኝ ከሆነ ወደ አባቴ ስደጂ፣ እኔ መከራዬን አርቼ አሳድጌ አባቴ አባቴ ትልብኛለች፣ ሂጃ ብለው ነበር የመጨረሻ ቃላታቸውን የተናገሩት። ከዛም በኋላ እንግዲህ እሷ ደግሞ እንዴት ነው እማዬ፣ እኔ ባፈቅር እና ባገባ ብላ ስለው ፍቅርና አባቴን ፈቃደኛ ቢሆን ትድርኛለች ወይ ስትል እናቷን ፍቅር ጠይቃ ነበር። እናቴቱ ደግሞ ገና ሕፃን ነች፣ ተማሪ ነች። ደግሞ በዚህ ዕድሜሽ የምን ፎንቃ ነው፣ አርፈች ተቀመጪ ብለው ነበር የመለሱላት ቆይታ ያለሽ ማዬ ዴቭን በሰርግ ድል ብዬ አግብቼ አሳይሻለሁ የዛ ጊዜ እያለች ዛሬም ፍቅር በዴቭ ትምኞት ጥላለች። ዴቭ ደግሞ ፍቅርን በፍጹም እንደማይወዳት የታወቀ ነው። ቤዛ ሁሉ ነገር አልሳካለት ብሎ ከስራም ተሰናብታ እንግዲህ ከነ ሊሊ ቤት ሄዳለች። ከነ ሊሊ ቤትም ለተወሰነ ጊዜ እንጂ እናንቺ መቻቻል ስለማንችል አትቀመጭም እያለች ሊሊ ስትናገር፣ አሁንም ኤላ አዎ፣ ሊሊ አይሆንም ካለች አይሆንም ነው የምትወስነው እሷ ነች ብሎ ይነግራታል። ከዛ በላይ እንደገዳይ እሷ ወደ ኪችን ስገባላት ላለማውራት ስለምትፈልግ ሻያፍ ሊልኝ አለቻት ማለት ነው። አረባክሽ ሰራተኛ ነበርሽ እኮ እንደገባ ገባ ብለሽ እንደ ሴቶቹ አፍሊዋ አለቻት። ሊሊ ምን አታፈይላትም ስላት፣ እባክህ እሷ እኮ ታፈቅርሃለች አንተ ምንም አይገባህም። እና ምንም ቢሆን አንተን ጥየላት፣ ለእሱ አልሄድም እኔና እሱ ፍቅራችን እየተጣጣምን ነው ብላ ከሰተቻት። ከዛም እንግዲህ ባርኮትን ደውይለት እና ቶሎ ይምጣና እዚህ ቤት ውጪ እያላት ነበር። ባርኮትም እንግዲህ እሷን ቤተሰቦ ፍለጋ እዛ እየተንከራተተ ይገኛል። እንግዲህ እነ ዴቭና እሱ ደግሞ ለማስለቀቅ አዴይን እና ዴቭን እንግዲህ ካሉበት ቦታ ሲደርሱ አባትየው ደውሎ ልጅቷን ወደ ጌታ ቤት ውሰዷት አደይን ሲባል መልእክት ሰሙ። በዚህ ጊዜ ተሸክመዋ ሲወጡ እነሱ ደረሱላት። ማለትም እነ ዴቭና እነ ኪንጎ ቶሎ ብለው እሱን ፈቱት። እሱም ተደሰተ። እንዳትወስዷት እናንተ ውሾች እያለ እየተከራከረ ነበር ዴቭም ከዛ ሲፈቷቸው እንግዲህ እየሮጡ ለማስጣል ሁላቸውም እየተንደረደሩ ወደነሱ ወደ ወደ እሷ ቤት ሄዱ። ከዛም እንግዲህ አስጥለው እንግዲህ ወደ ከተማ ይዘው ሊሄዱ ነው። እሷን ካስጣሉ በኋላ ደግሞ ያችኛዋን ሮማናን የሀገራቸውን ልጅ ለማስለቀቅ ቃል ገብተዋል። ዳይመንድ ግን አንድ የፈራው ነገር አለ። እስከዛሬ የአደይን አባት አሳደገው ያጎረሰውን ሳይጠይቅ ዛሬ አደይን ፍለጋ ወደ ገጠር መጣ ቢባል ሰው ማያደርገኝ እያለ እየተናገረ ነው። ግን የሄደበት አላማ ገንዘብ የሚያሰ የመጣው ስለሆነ ከዴቭ ዴቭን አስጥሎ መመለስ እንዳለበት እየተነጋገረ ይገኛል። በዚህ መካከል እንግዲህ ሊዲያ ደግሞ ውሰዱኝ ወደ ወንድሜ አል ያላሄድኩኝ እዚህ አልተመቸኝም ስትል፣ እባክሽ ደግሞ አንቺ ሂደሽ እዛ ከታገድሽ ደግሞ ችግር ነው አንቺ ማስለቀቁ ብሎ ዴቭ ዳይመንድ አሳመናል። እንግዲህ ኪንጎንስ ያው አደይ እናት ይህ ደግሞ ማን ነው ሲሉ፣ ይህማ የዳይመንድ ጓደኛ ነው ሲሏቸው፣ ደግሞ ዳይመንድ ምን ነው ሲሉ፣ ዳይመንድ ማለት እንግዲህ እሱ ነው ደመቀ ነው አሏቸው። ማለት ነው እንደው አደይ እንደዚህ እንደወዳጅ ሞልቷታል ማለት ነው፣ እንኳን ከተማ ገባችል ብለው ተደሰቱ። በእነሱ መካከል ገብታ መጨነቋን አላወቁላትም። እናት ከዛ በኋላ አርፈች ተቀመጪ ቢሏትም እንግዲህ ወደዚህና ወደዛ እያለች ሊዲያም አስቸገረቻቸው። አትበላም፣ አትጠጣም፣ አትቀመጥም። በጣም ችግር ውስጥ ገባች። ከዛም እባክሽ ራቅ ብለሽ አትሂጂ ከዚሁ ተቀመጪ። አንቺን ደግሞ ከያዙሽ ችግር ነው፣ የገጠር ሰው የከተማ ሰውን እንደዚህ ያደርጋ ብለው ሲያስፈራሯት ወንድሜን ጅብ እያስበላችሁት ነው ማለት ነው ስትል ጠየቀቻቸው። ጅብ እንዴት ነው የሚበላው አለቻት። ብርሃኔ አንቺም ያለሽው ቤት ውስጥ ነው፣ እሷም ያለችው ቤት ውስጥ ነው። ጅብ እንዴት ይበላታ ብለሽ ታስቢያለሽ ብላት ነበር። ሆኖም ግን አላስችላት ያለችው ሊዲያ ደግሞ ከዛ ቤት ወጥታ የት እንደገባች ጠፋቻት። ብርሃኔ ተጨነቀች። ለእናቷ ተመልሳ የለች፣ አጣኋት፣ ርቀሽ እንዳትሄጂ ብያት ነበር። ማን አግኝቷት ይሆን በሚል ተጨናነቀች። እንግዲህ እነዛን አስፈታን ብለው ሲመለሱ ደግሞ ሌላ ችግር፣ ሊዲያን ታገተችላቸው ማለት ነው። ሊዲያን ለማስፈታት ሲሉ ደግሞ ሌላ ችግር ሲገቡ ይገባሉ። ፍቅር እንደ ዴቭ ከሆነ ግን በጣም ደስ ይላል። ትልቅ መስዋዕትነት ከፈለላት። አደይም በጣም ከዚህ በኋላ እንደ እውነተኛ አፍቃሪ እንደሆነ ተረድተዋለች። እንግዲህ በቅርብ ከአሳገቶ ከግታቱ ከወጣች ይጋባሉ ብለን እናስባለን። ስትከታተሉ ስለነበረ ከልብ እናመሰግናለን። ላይክ ሸር እያለጋችሁ አበረታቱ።